ለዜጎች ሰፊና ዘላቂ የስራ እድል ለመፍጠር በሀገር አቀፍ ደረጃ ስራንና ሰራተኛን በአግባቡ ከማስተሳሰር እንዲሁም ገበያው የሚፈልገውን ክህሎት የሚያሟሉ ሰራተኞችን ከማቅረብ አንጻር እየተሰሩ ያሉ ጅምር ስራዎች እንዲጠናከሩ በማድረግ በ2017 ዓ ም አራት ነጥብ ሶስት ሚሊዮን አጠቃላይ የስራ ዕድል እንዲፈጠር ይደረጋል። ይህ ፕሬዚዳንት ታያስቀ ስላሴ በ2017 ዓ ም በስድስተኛው የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አራተኛ ዓመት የስራ ዘመን መክፈቻ ላይ የተናገሩት ነው። ታዲያ ከዚህ አንጻር የስራና ክህሎት ሚኒስቴር ምን ያክል አሳካ? በሀገር ውስጥ አራት ነጥብ ሁለት ሚሊየን ለሚሆኑ ዜጎች የስራ እድል ለመፍጠር አቅደን 4 ሚሊየን 86 ሺህ 337 በሀገር ውስጥ አምስት መቶ ሶስት ሺህ በውጭ አገር ድምር አራት ነጥብ አምስት ሚሊየን የሚሆኑ ዜጎች የስራ እድል መፍጠር ተችሏል። በአምስት አመት ይደረስበታል የተባለውን ግብ ቀድሞ በሶስት አመት ማሳካት ተችሏል። በአማካይ በሀገር ውስጥ የተፈጠረው የስራ እድል አብዛኛው በቅጥር ሳይሆን በራስ አቅም እየተፈጠረ ነው። በአማካይ ከሶስት ሚሊየን በላይ በየአመቱ የሚፈጠረው የስራ እድል ሁለት ሚሊዮን ገደማ የሚሆነው በግል የሚፈጠር የስራ እድል። በቅጥር አብዞርብ የሚደረገው የሰው ኃይል ብዙ አይደለም፣ አንድ ሚሊዮን ገደማ ነው ባለፉት ባለፈው አንድ አመት በቅጥር ስራ የያዘው የሰው ኃይል። ወደ ውጭ ሀገር የስራ ስምሪት ተገቢውን ስልጠና የወሰዱት ሳሌም ዘሩና ጓደኞቿ ለዚህ ማሳያ ናቸው። ራስተነሳሽነት ይኖረኛል፣ እውቀቱ ይኖረኛል እውቀት ካለኝ የትም ቦታ ይጅስ ያው መስራት እችላለሁ። እውቀት ከሌለ ደግሞ አሁን እንደምትያቸው እንደ እህቶቻችን ያው አደጋ ላይ ይወድቃሉ። ቅድሚያ ባለ መሰልጠንና እንትን ህጋዊ ባለመሆን የሚመጣውን የሚመጣው ነገር ያስቀራል። መንግስትን ማወቅ የሚለው ዋናው ነገር መንግስት መንግስት እንዳለ ወይም ደግሞ ችግር ቢደርስብን የምንሄድበት ቦታ እንዳለን መረጃዎች ና እንትኖቹ መንገዶቹ ስለሚነገረን በህጋዊ መንገድ የሚሄዱ ይሄ ነው የሚጠቅመው። ለዚህ ነው ትናንት በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤት ና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ፕሬዚዳንት ታዬ አጽቀሥላሴ በቂና ዘላቂ የስራ ዕድል መፍጠር የዚህ ዓመት የትኩረት አቅጣጫ መሆኑን አንስተዋል። በውጭ ሀገር የስራ ስምሪት ዜጎች መብታቸው ተጠብቆ እንዲሰሩ ማድረግንም ያካትታል። ከፍተኛ የስራ ዕድል የመፍጠር አቅም ያላቸው ዘርፎችን በመለየትና በመደገፍ በርከት የላሉ ዜጎች በሀገር ውስጥ እንዲሁም በውጭ ሀገራትን ጭምር የሥራ ዕድል ይፈጠራል። ዜጎች በሕጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የስራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ በሚኖሩበት እና በሚሰሩባቸው ሀገራት መብታቸው ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። እንደ ስራና ክህሎት ሚኒስቴር መረጃ በ2018 በሀገር ውስጥ ከ4.5 ሚሊየን ለሚልቁ ዜጎች ቋሚ የስራ ዕድል እንዲሁም በውጭ ሀገር የስራ ስምሪትም 800 ሺ ለሚሆኑ ዜጎች የስራ ዕድል ለመፍጠር ታቅዷል።